እኔ ምንም ማድረግ አልችልም። ቤዛ ቤዛ ለሰራችሁ ስራ መቀጣት አለባት። ፖሊሶች መጥተው ይዘዋት መሄድ አለበት። እንዴት ብታስቢ ነው አንቺ ልጆቼ ላይ እንደዚህ አደረግሽው? እባክሽ ልጆች፣ የሞተውን ቢሆን ይቀጣ ነበር ብትይ ምን ስትሆኝ ነው እንደዚህ የሴጣን ስራ ያሰብሽው? እነዚህ ታማለች እኔ ከታሰርኩ ደግሞ ማንም አይጦራትም። እባክሽ ይቅርታ። ቆይ ስንቱን ነው የምታወሪው አንቺ ልጅ? ከእናቴ ጋር ተጣልቻለሁ አላልሽኝም እንዴ? ኦ ተጣልተናል፣ ግን ምንም ቢሆን እናት እናት ናት። እሷ ስትሞት ቆሜ ላያት አልችልም በፍጹም። አልሰማሽም። እነሱ እስከሚመጡ እዚህ ቁጭ ብለሽ ትጠብቂያቸዋለሽ። ዋጋሽን ይሰጡሻል። እማዬ አንቺ ምናምን ስታማለች የእናት ምን እንደሆነ ታውቂያለሽ። እባክሽን አሁን በዚህ ሰዓት በጣም ተጨንቅያለሁ። እናቴ በዚህ ሰዓት ትኖር ትሞት ምንም ማውቀው ነገር የለም።

እኛን ማንቀጫት ሩታ እባክሽ አግዥኝ። ለማሚ ለዳዲ ና ለታለምን ብዬ እንደምነግራቸው ግራ ገብቶኛል። ሊዱ አውቃለች፣ ሰው ሁሉንም ነገር ታስተካክላለች። ግን አንቺ እንድታግዥኝ ይገባል። ሊዱ ያንተና የአዳይን ፍቅር ተቀበለች? አዎ ሩታ ተቀብላለች። በእኔና ባንቺ መሀል ማንም አይገባም፣ ቃል እገባልሻለሁ። ሰላም ሰላም፣ ጤና ይስጠልን። ውድና የተከበራችሁ ውድ ቻናል ቤተሰቦች ቋደና መጣችሁ። በያላችሁበት ሰላማችሁ በዘዘት ይበለልኝ። ሰራተኛው አዳይ ክፍል 126 ይዤላችሁ ቀርበ ያለሁኝ ማለት ነው። ውድ ቤተሰቦቼ፣ እኔን ቪዲዮ ከወደዳችሁት እንግዲህ ላይክ፣ ሰብስክራይብ በማድረግ ቤተሰብን ትሆኑ በአክብሮት በትህትና እንጠይቃለን። እንግዲህ አዳይን በሚያምር ነገር ይዤላችሁ መጥቻለሁ ማለት ነው። ቤዛ እንግዲህ የፍቅርናትን ትለቃታለች ማለት ነው ቅምጥልም ደግሞ ወደ ኪንጎ ያለበትን አሳፍሪኝ አዳይ እያለችም ስርክሽንም ስጭኝ እያለች የደወልኩም ቦታ ቦታው ጠይቃለሁ። አልፋታውም፣ ሂጃን ተባጥባለሁ። እሺ በቃ አደራ ራስሽን ጠብቂ፣ አሁን ነው ያሳስብሽ። መኪና ያለበትን ቦታ አሳፍሪኝ፣ ነይ እንሂድ፣ እያሉ ሁለቱም እንግዲህ ቅምጥል ወደ ገጠር ትሄዳለች፣ ኪንጎን ተከትላ ማለት ነው። ቤዛ ስታመልጥን እንግዲህ ፍቅርን እንግዲህ ከበር ላይ ጎትታ ሳመጣትና ፍቅር አሁን ልቀቁኝ ምንም ነገር ቢሆንም እሺ፣ ፍቅርና ቤዛ አንድ ላይ እንግዲህ እየሰሩ ነበረ። እንግዲህ እሺ ተረጋጊ፣ ያለቅሻለሁ። ግን የመመረዝ ሀሳብ የማየም ሆነ የሌላ ሰው ትትሽ አለልም ካልሽ፣ እሺ ፍቅር፣ እሺ ያልኩሽ፣ ምንድን ነው የምትይኝ? ችግርሽ ምንድን ነው? እሺ፣ ለማንም አናገርም። አሹ ሳይመጣ ልቀቅኝ። የአሹ ዶላ ነው እንጂ በሱጉሻ ሲሰብርሽ፣ ያኔ ማን እንዳናዘዝሽ ትረጃለሽ፣ ታውቂያለሽ። አላምንሽም፣ አንቺን አምኜ አለቀም። እሺ ፍቅር፣ ገባኝ። ግን አንድ ነገር ማወቅ አለብሽ እኔት ያዝኩ ማለት እኮ አንቺም የጣፋ እንደሆነ እወቂ። ቤዛ የኔ ሀሳቡን እንዳመጠው ለማንም አልተናገርም ካልሽማ እለቅሽ አለው። እንደዚህ ፈያት አትመስጊም ነበረ እሺ ወዴት ነው ቤዛ ከዚህ ቤት መውጣት አለባት። እባክሽ ሌላ የምታወሪው ነገር የለሽም ካለሽ አው ምንም እንዲህ የሚያስብን ነገር የለም። ሂጂ ግቢ ሮታ በገዛ ቤቴ ልታጀኛችን። ቤዛ ከዚህ ቤት መውጣት አለበት። አንቺ ቢሆን ከሷ የተናነሰ ስራ የለም። ማሚ ትምጣና የሁለቱ ስራችሁ ነው የምሰጣችሁ። እንደዛ ማድረግ አትችይም። እኔ ፖሊስ ጠሪኬ ከመስዛችሁ አርፋችሁ ተቀመጡ። ሂድ ግቡ። እንዴ እንግዲህ ሁለቱም ፈርቶ ቤዛና ፍቅር ፈርቶ እንግዲህ ቀጥታ ወደ ቤት ይገባሉ ማለት ነው የባቡሬናት ቄጠማ በአምስት ዓመት እያሉ እያለ እንግዲህ ባቡሬ ይመጣና እኔ እኮ ነው ልጅሽን ለምንድ ነው ማዬ ማታሚኝ ማዘርዋ እያለት ማዘርዋ አልከኝ በረከት ትለዋለች ማለት ነው። ባቡሬ ናትን የእኔ ምስኪን ናት እያለ እሱ አጠገባው ቁጭ ብሎ እምባ ተናንቆ ከአይኑ እምባ እየመጣ ይገኛል ማለት ነው። ኪሱ ብር አውጥቶ እንክያዥ ብሎ ብርም ይሰጣት እንግዲህ እሷ አንተማነክኔ እንዴት ምትንቀናኝ ነው? እንዴት እንደዚህ ታደርጋለክ? እያሉ ሰማኛለክ እንዴ ቆይ፣ ምን ያሰብክ ነው አንተ? እያሉ እኔ ሸቀት እኮ አይደለሁም በብር አጋዛኝም እያሉም ከፊት የዞር ብለኝ አመኝም፣ አመልሸኝም፣ አላመሽኝም። አዘርዋ እኔ በረከት ነኝ እኔ ልጅሽ ነኝ ለምንድነው እንደዚህ ምትሆኝብኝ? እኔ ወንዴ ልጅ እኮ አልፈለግም አንተ እኮ ልጅ አደለክም እያሉ ከዚህ በኋላ እንዳትከታተለኝ ሄድ ብዬ አለ እያለ እንደፈረደበትን ድንጋይ ከመሬት ላይ ሲያነሱ እሱም ተነስቶ ብድግ ብሎ ይሄዳል ማለት ነው። ነገር ካለ ሁለተኛ እዚጋ ድርች እንዳትል እያሉ እያስጠነቀቁት ይገኛል። ማነው የላከክ? ማነው? ከዛ በኋላ አዳይ ትመጣና ባቡሬ ምንድን ነው? ምን ተፈጠረ? ምንም አልተፈጠረም። አዳይ እንሂድ በቃ። ከዛ በኋላ አዳይን አንቺ አትሄጂም፣ አንቺ እዚ ቁጭ በይ፣ የትም አትሄጂም። ከፈለክ አንተ ልጄ እያታለለሽ ነው። ወንድ ልጅ እኮ አትመኝም። ያው እሱ እያታለለሽ ነው። ዝም ብለሽ ከኔ ጋር ነው የምትቀመጪ። ከዛ ባቡሬም አንገቱም ሰብሮ ይሄዳል ማለት ነው። ያጭበባሬን እኮ ማን ነበረ ስምሽ? ሰላምዬ፣ እንግዲ የውልሽ ምሳን በላለን። እንግዲህ ለወንድ ብለሽ ከእሱ ጋር ምንም መሄድ የለብሽም። ምን እናትሽ እያለ እኮ እያለ እንግዲ በኋላ ለምለምን እንግዲ ልጄ በረከት እያሉ ሲያሉ በጣም ነው የሚያሳዝኑ። ሮማንም ተገርማለች። እሷ የባቡሬ እናት ናት እንዴ? አው ሮሙዬ፣ እሳቸው የባቡሬ እናት አንቺ ማራራ ጥጭሽ እንዴ? እንደውም ከዳይመን ጋር እየነበረ መከረችኝ እንጂ ምንም ነገር አላደረገችኝም። አይ ማዘርዋ፣ ሴቶቹ እኮ በቃ እንዳለ ልታምስ ነው። በቃ አትጨነቅ ቤኪ፣ ሁሉም ነገር ይስተካከላል። አንቺ ማጎበዝ ነሽ። ለምንም ግን አንቺ ታስተካኪዋለች ግን ታስለፋሻለች። ዋናው ነገር ደስታችን ነው፣ የነሱን መስተካከል ነው። እኔ ማገዘሽ ነገር ካለ እኔም ማገዘሽ አለው። በቃ እህቴ አዳይ ትቆያለች መሰለኝ፣ እኔም መሄድ አለብኝም። ትንሽ አልጠብቂያትም ሮሚ አሹጓል። ሄድና ያቺ ቤዛ ምን እንደሆነች ለማወቅ ቤዛ ወደ ቤት ተመለሰች። እንዴ አው እቲ የመቶ አንድ ነገር እስከሚያደርጉ ድረስ አሹን አሳስዶ አስቀምጧታል በለው። ይሄ አሹ የሚባለው ልጅ ግን ምን ይሼ ነው? አሹኮ የሮሚ የቅርብ ጓደኛዋ ነው። አብረን ነው ከተሜ የመጡት ነው። እንዴ አው ምን ነው ትላለች ሮሚ ማለት ነው አይ ጥሩ ልጅ ነው። በቃ እሺ፣ እኔ ልሂድ እያለች ደናደሩ እያለችም ሮማንም ብድግ ብላ ተነሳ ትወጣለች ማለት ነው። ኤላና እንግዲህ ባቡሬ ና ለምለም፣ አሹና ሮሚ ምን ይሼ ነው ግን? አያራ ምንም ነገር የላቸውም ማለት፣ ምንም የተረጋገጠ ነገር የላቸውም፣ ግን በቅርቡ የሆነ ነገር እንደሚኖር እርግጠኛ ነኝ። አይ በጣም ደስ ይላሉ። አሁን ግን በራስ ያዝኝ ያለው ለምን ተናናሾቼ እንዳለ ፍኒድ የያዙ እኔ ግን ተቸግሪያለሁ እነ ሮሜ ሳያቸው ራሴን አስታወስኩኝ የአንተ ጊዜማ እኮ ገና ነው የሰዎቹ ነገር አይተህ ሌላም ታስብ ከሆነ አስተሳሰብህ በጣም ጤነኛ አይደለም ማለት ነው እሺ የእኛ መካዴ እየቀለድክብኝ ነው ምኑ ነው ምኑነው በአንቺ ምቀናው ምን ቀስላላይ ነው የኔ አስተዋይ በልበል ሞገሳ ሲበዛ ጥሩ አይደለም? ማነው ያለው እኔ ነኝ ወይስ ግዴታ ሌላ ሰው ማለት አለበት በይ በይ አንቺ አትጨቀኝ እኔ በምን አቅም እችልሻለሁ እያለ እንግዲህ? ባቡሬን የለምለምን እንግዲህ ይነግራታል። እዚህ ጋር ዳይመንድ እና ኪንጎ ወደ ገጠር ሄዶ ነበረ። ቅምጥል ስልክ ትደውልና ሄሎ ሲል አንቺ ምንሼ ነው ምልትሆኝ መጣሽ ይላታል፣ ማለት ነው እንግዲህ። ዳይመንድን እየቀለሽ አይደለም ምንድን ነው ዳይመንድ። እኛማ አሁን ደርሰናል ቁጭ ብለን አየር እየወሰድ ነው ይላል፣ ማለት ነው፣ ይላታል። የቅምጥል የት ነው ያለሽው እያለ መናኸሪያ ነኝ፣ ተሎ ብለክ ድረስልኝ። እሺ መጣሁ ጠብቂኝ እያለ እሱንም እንግዲህ ወጮ ጉድ እያለ እንግዲህ ዳይመንድ ምንድነው፣ ኪንጎ በአሁንማ አፍስሃል። ምንድነው ቅምጥል እየመጣችልህ ነው። የትዚህ ነው እንደምትመጣው? አው መናህር ያለች ያ፣ ተነስተህ እንሂድ፣ እንጠብቃት። በምን መጣች? ያው በመኪና ነው እንጂ በምን ትመጣለች? ራስን ትጠይቃታለህ። ተነስ፣ እንሂድ እያሉ ሁለቱም እንግዲህ ቅምጥል ለመቀበል ወደ መናህሪያ ይወጣሉ። መናህሪያም ወጥቶ ተቀብሏት ይመጣሉ ማለት ነው እንግዲህ ሁለቱም ተቀብለው ሲመጡና እንግዲህ እንግዲህ ወደ አዳይ ቤትን ይሄዱና ያዳይና ሰላምታ ኢላቻ ኢላል ማለት ነው። እዚህ ጋር ደግሞ እንግዲህ በረከንት አበበን እንግዲህ ሳሩ ላይ በሚያምር በአረንጓዴ ሳር ላይ ቁጭ ብሎ ነበረ። እንግዲህ ቁጭ ብሎ ስልኩን እየጎረጎረ ከጀልባው እንግዲህ ዳይመንድና ቅምጥልና ኪንጎ ከኋላው ይመጣሉ ማለት ነው። አገር ሁሉ ያምራ ትላለች ቅምጥልም አረንጓዴ ስላገኘች ማለት ነው። እንግዲህ አበበስ ይለው ወንድሜ እያለ እሱም ብድግ ብሎ ሰላም ይለዋል ማለት ነው። ወንድሜ እያለ ማለት ነው። እንዴት ነክ እያለ ሰላምታቸው ከተለዋወጡ በኋላ እንዴት ነክ እያሉ ኪንጎ ይባላል ልክ እንዳንተ እሱም ወንድሜ ነው። እንግዲህ እቺ ቅምጥል ትበላለች፣ ምንሼ ነው ጆሮ ቃይሰማም አውቅ ምጥል የኪንጎ ምስትነኝ። እሺ በቃ ወደ ቤት ንሂድ ከዛ በፊት የአዳይናት እጄ ማየት ናፍቃኛለች። እሷ ሰላም ብዬ ተመርቄ መሄድ አለብኝ። እኔም እኮ እዛ ነኝ። የአባትህ ቤትስ ተሽጠዋል። እንግዲህ እሱን እንኳን አላስቀሮለህም። ሁሉም ንብረትህን ተሸጠ። ጋሼ እንኳንም ይሄንን ጉድ አላዩም። አሁን አንተ ካየህ ምንም መብታችን እንጠይቃለን። እስኪ የሚሆነው አብረን እናያለን። እንግዲህ ቦታው በጣም ያምላል። እንደዚህ አይነት ቦታ አለው ወይ እያሉ ወደ ገጠር መትሻሳቂም አሁን በቃ ተነሱ። እኔ ዳር አቀስ ብለሽ ሂጂ፣ ተረጋጊ እንጂ እና ከቀና ትራመድም ምን እንደ ቤቱ እንደሚያቀሰው ቀደም ቀደም ያለሽ መንገዱ በዚህ ነው። ታዲያ ምን ያንጫጫሃል አንተ? ብለን መጠን እንጂ ትራለ አረ እባክሽ አላለችም። ኪንጎ ተከትለሽ መጣሽ እንጂ ያኔ ተከተለሽ መጣሽ አንቺ ዱቄታ ይላታል ማለት ነው። እንግዲህ ቦታውን ብርቅ ስለሆነባት ነው መጣም ስለማታይ ይሄ እንግዲህ ሄዳሉ ማለት ነው። እዚህ ጋር ደግሞ ሮማንን ወዳሹ ቤት ሄዳ ነበረ። ሩታ እንዴት ነሽ፣ እንዴት ነሽ ሮሚ? ሰላምታ ከተለዋወጡ በኋላ አሹ የለም እንዴ? አሹ የለም መጣሁ ብሎ ትንሽ ስራ አግኝቶ ነው መሰለኝ ወደ ስራ ሄደዋል። እሺ በቃ እኔ ሲመለስ እመጣለሁ ብላ ሮማ ልትወጣ ስትል የአዳይ የፍቅር እናትን ሮሚ እንዴት ነሽ፣ ደህና ነሽ? እያሉ ሰላምታ ከተለዋወጡ በኋላ ማሚ መጣሽ እያሉ ሰላም ከተባባሉ ቆየሽ እኮ በጣም አሁንም ስለ አጣደብሽኝ ነው የመጣሁት የመጣውት እንጂ አልመጣም ነበረ በር ላይ። እንግዲህ አሹም አላገኝሁትም፣ የት ሄዶ ነው አሹ? ማሚ የሆነ ስራ አገኝቶ እዛ ሄዶ አልመጣሁ ብሎ ማለት ነው። ውህ ሮሚ ቁጭ በይ እያሉ እሷንም፣ እሺ ቁጭ ትላለች። የዛሬ የነበረን ቆይታ በዚሁና አበቃለን። በቀጣይ እስከምንገናኝ ገና ድረስ ጨርሰን ብቱ ሰላም ለሀገራችን ሰላም ለህዝባችን እያልኩኝ በዚሁ ሰናበታለሁ። ይህንን ቪዲዮ ከወደዳችሁት እንግዲህ ላይክ ሰብስክራይብ በማድረግ